ምለው ለምንድን ነው ይቅርታ ከተባባላችሁ በኋላ እንደገና የምትገናኙት? በቃ እናንተ ተለያዩ፣ አትገናኙ። ላታስፈልጉ ክብሬ ቃርጊ የማይገባኝ ቦታ አልመጣም። ክብረ ቢስ ነሽ፣ እስከዛሬ ክብሬሽ ነበር። በጣም ያስጠላ ነገር ነው። ምንም ፋይዳ የለውም። እዚህ ጋር ሀይሚም አታገኛት፣ ሶሲም አታገኛት። በቃ ተለያዩ እስከ መጨረሻው ድረስ። አለቀ፣ አልናገርም ከዚህ በኋላ ሃይማኖት። በሁሉም ሰው ይቅርታውን ከተቀበልሽ መቀበል ነው፣ ካልተቀበልሽ ደግሞ ውስጥሽ ካልፈቀደ አልፈቀደም። በቃ ሌላ ምንም ትርፍ ንግግር ምናምን አያስፈልግም እኮ አሁን። እዚህ ጋር አንደኛ ይቅርታ ብለሻቸዋል። ይቅርታ ከተባለ ይቅርታ ነው። ደግሞ ውስጥሽ ካልተቀበለ ይቅርታ አለ መቀበል መብትሽ ያንቺ ነው። ከእሷ ጋር ግን መገናኘት እንደዚህ አያስፈልግም። ምክንያቱም ለምን በካሜራ ፊት ለምን ይሄ ነገር እኔ ግራ እያጋባኝ ነው። ቤተሰቦች አልገባኝም። ምክንያቱም ምንድን ነው ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ሶሲና ሀይሚ ዛሬም እንግዲህ ጦርነቱን እንደጀመሩ ነው። ቤተሰቦች ግን እኔ ጥያቄ አለኝ፣ ማለት እነዚህ ልጆች ከዚህ በፊት በቃ ይቅርታ አድርጌ አለሁ ብላለች ሀይሚ። ሶ ድጋሚ ሶሲ የመጣችበት ለምን መጣች? ከህይወታቸው ውጡ እያላቸዋት ነው ሶሲ ማለት ነው። እስኮርስ ትወጣለች ከህይወታቸው ች ጀመር ህይወታቸው ውስጥም አልገባችም። ያንን ፕራንክ ስሪ አላት ብሩኬ። ሰራች በቃ ይህንን ነገር ደግሞ ይህን ፕራንክ እሺ ብላለች ሰራ የቻለች በምክንያት ቤቷ እኔ ዛሬ አምጥቼላችኋለሁ እሱ ባለቤቷ ሰርቶባት ነበረ ጀስት እሷን መበቀል የፈለገች ይመስለኛል። ምክንያቱም ዛሬ እሱን ቪዲዮ ሰርቷል፣ ዳኒ ማለት ነው። እንዴት ብሩክ ጋ ሄደሽ ትሰሪ ያለሽ እንዴት ሳት ነግሪኝ ብሏት ነበረ። ሲጀመር መበቀል የፈለገች ይመስለኛል። ብሩክም ደግሞ ሀይሚን ፕራንክ ማድረግ ይፈልግ ነበረ። በዛን ሰዓት ቡታጅራ ሐዋሳ በሄደችው በሄደችበት ታገጥኩ ምናምን ባለችው በጣም ተናዶ ነበረ። ሰራልሻለሁ ሲል ነበር ቪዲዮ እኔ ውሸቴን አይደለም። ሶ ተናዶ ነበር በዛን ሰዓት ይቅርታ ስትለው ይቅርታዋን ተቀበለ፣ ግን ሰራልሻለሁ እያል ነበር እና ስለነካችሁ በቃ እሱም ይህን ነገር አደረገ። ይህን ነገር ሲያደርግ ግን እንደዚህ ሁሉ ወጽመድ ውስጥ የጣጣ ውስጥ ይገባል ብሎ በፍጹም ብሩክ ያላሰበ እኔ እንደዛ ነው የተረዳሁት። እንግዲህ ቤተሰብ እናንተ ደግሞ የተረዳችሁበትን መንገድ መጻፍ መብታችሁ ነው። እዚህ ጋር ብንሰዳድ ምንም ትርጉም የለውም። ምንም እዚህ ጋር አስመሰልሽ አስመሰልሽ ምንም ፋይዳ የለውም። እዚህ ጋር የምታዩትን ነገር ብቻ ለእውነት ፍረዱ። እነዚህ ልጆች ማስማማት የምትችሉት እናንተ ኦዲንሶች ናችሁ። እናንተ ኦዲንሶች አይደላችሁ እዚህ ደረጃ እንዲደርሱ ያደረጋችኋቸው። ስለዚህ እናንተው ራሳችሁ አሁን በደል እንኳን ቢኖር ያንዱን በደል እንደዚህ ነው እንዲ ነው ያንዱን እንዲ እያላችሁ ሳይሆን፣ በቃ በደሎችን መርሳት ደግ ደጉ ና ወርታችሁ ለማስታረቅ ሞክሩ ከቻላችሁ፣ ካልቻላችሁ ደግሞ ዝም። ሰው ሀሳብ ሲሰጥ ደግሞ አዳምጡ። በቃ አሰሯቸው ይስሩ። ምንድን ነው በቃ እስከፈለጉት ጥግ ድረስ ይጓዙ። በቃ ዝም በሏቸው፣ ምክንያቱም ምንም ማድረግ አይቻልም። ለምንድን ነው እየተነሳችሁ ፎቶ ምዝቅዝቁት? እሺ፣ ዘቅዝቋቸው። እነሱን በስራቸው እኛን ዘቅዝቁ። ምንም ማድረግ አይቻልም። ምክንያቱም አንድ ኦረዲ ወተናል ሚዲያው ላይ ለምንድነው የብሩክን እናትም ዘቀዝቋት አታሳዝናችሁም ግን እሷ ምን ታውቃለች ታቃለች አሁን እሷ የምታውቀው ነገር አለ ብሩክ አሁን ይደውልላታል ይሄን ነገር ሲሰራ ብሩክ አሁን እሷን ማለት ስስ ልቡ እሷ ስለሆነች ዘቀዘቀ ዛሬ እንዲያውም ማለት ነው ከሀይሚ ጋ የተፈጠረው ነገር ሳይሆን ያናድደው እንደዚህ ያናድደው እናቱን ስለተዘቀዘቃችሁበት ነው ጭንቅላት የሌለው ሰው ነው እንዴት እናስዘቀዘቀ ብሎ ፖስት አርጎ ያቻለው፣ ስንት ጊዜ ተናገረ ግን አሰሙ አሰሙ እውነት አሰሙ። ለምን በቃ እናቱ ምን ታርግ? እዚህ ጋ ምንም እሷ ስራ አላለችው፣ እሷ ሃይሚ ላይ እንደዚህ ሆና ይሄን ስራ አላለችው አላዘዘችው። አዛው ቢሆን ኦኬ ልክ ናችሁ ብዬ ልረዳችሁ፣ አላዘዘችሁ እሷ ምን ይመለከታታል? ሙሽ የዚህ ውስጥ አሁን በጣም ተሳፍሮት። ግን እውነት እኔ በጣም ያዘንኩት በዚህ ማለት ነው። ግን እግዚአብሔር ያለ ስለሁሉም ነገር ማለት ነው። እና ሌላውን ምን ልላችሁ ነው እምፈልገው፣ ሀይሚና ሶሲ በቃ ምንም የሚያገናኛችሁ ፐርሰናል የለም። ሶሲ እንደ ትልቅ ሰውም ሆነ እንደ ትንሽ ሰው ሆንሽ ይቅርታ ጠይቀሻል። ይቅርታ ማለት ትልቅነት ነው። ምናልባት ሀይሚ ስትረጋጋ ሁሉም ነገር ሊገለጽላት ይችላል። አሁን ምናልባት ስሜታዊ ሆና ሊሆን ይችላል። አንደኛ የኦዲየንሱን ማራገብ በቃ ይሄ ሁሉም የተለያየውን ሀሳብ የራሱን አመለካከት ስለሚሰጥ ያያን ነገር እያየችው ምናልባት ስሜታዊ እያደረጋት ሊሆን ይችላል። ምክንያቱም ከዚህ በፊት እንደዚህ አይነት ነገር ተፈጥሮ ስለማያውቅ ስሜታዊ ሊያደረጋት ይችላል። ግን ደግሞ በየቀኑ በሚነጋገሩ ሰዓት እነዚህ ልጆች ከብሩኬ ጋር ሰጣ ገባ እየገቡ ሰጣ ገባ እየገቡ ነው። ቪዲዮውን ዝም ብላቸው ይሁት። ፍጻሜያቸው ግን በጣም የሚያስጠላ እንዳይሆን እየፈራው ነው እኔ። ማለት በጣም የሚደብር ነበር የዛሬው ቪዲዮ በጣም ያስጠላል። በጣም ሀራካት የበዛበት ነው እውነቴን ነው ምላቸው። ስለዚህ እኔ እንጃ እኔ ተረጋግተው እንዴት ቆም ብሎ ያስቡ። ቆይ ቪዲዮ መስራት ባያስቡ ማለት ነው። እዚህ ጋ አንድ ጥያቄ አለ። ቪዲዮ መስራት ባያስቡ ለምንድን ነው ካሜራ እየደቀኑ የሚመጡት? ይሄ እኔ ጥያቄ ነው። ሰው ከተጣላ በቃ ከካሜራ ጀርባ ይጨርስ ነበር። እኔ ቪዲዮ እንዲሰሩ ፈልገው ነው ብዬ ያሰብኩት፣ እንደዛ ብዬ ነው ያሰብኩት አሁን ኦረዲ፣ ሶሲ ይቅርታ ጠይቃታለች ሃይሚን። ሃይሚ ከልቧም ሆነ ውሸቷንም ሆነ ይቅር ብዬሻለሁ ሶሲ ብላታለች። የዛ ቀን ሰላም ተባብለውን በሰላም ባይለያዩም ኦረዲ ሄደዋል። ከዛ እንደዛ ካልሽ በኋላ ሃይሚ ለምን ጽፍ ይላታለች። በቃ ነቀሽ መተው ነው አለቀ። እሷ እኮ ለአንቺ ህይወትሽ ውስጥ አታስፈልጊም ብለሻታል። አታስፈልግም። በቃ አንቺ ያህንን ነገር አምነሽበት ይቅርታ ጠይቀሽ ብሩክ ፕራንክ ያደረገው ነገር ውስጥሽን አሻክሮት መቀበል ካቃተሽ ጊዜው ሰጂ ጊዜው ሰጂ። በቃ ሁሉም ነገር ግልጽ እስኪሆንልሽ ድረስ ቶሎ በቶሎ መወሰን ስለማይቻል ጊዜው ሰጂ ሀይሚ። ከዛ ውጪ እሶሲ ጋር እንደዚህ አይነት ጽሁፍ ምናምን፣ በእርግጥ ጽሁፉን አላየሁትም እኔ፣ በተናገሩት ነው። ላጽፍም ትችላለች ሀይሚ። ጻፈች ካላችሁ ደግሞ አውጡት። ምክንያቱም እኛ እዚህ ጋም ስንናገር በውሸት ከሚሆንብን ያየነውን ነገር ስለምንናገር ስለ ጽሁፉ አሁን ትክክል እርግጠኛ አይደለውም ስለ ጽሁፉ እውነት ለመናገር ምክንያቱም አላየውም። ስላለች ደግሞ አላምንም እሱን አላምንም። ግን እንደው እሷ ስላወራችው ሀይሚ ካደረግሽው፣ ለእሷ እኮ አያስፈልጋትም ይሄ እንደዚህ መጽሐፉ ይሄን ሁሉ እንደዚህ ስለ ብልግና ስለም እና ምንም አያስፈልግም። በቃ ቅርታ ብላሻለች፣ እሺ ብለሻታል። እሺ ያልሽውም ከአንገት በላይም ከሆነም በቃ ብሎክ መደራረግ። ድጋሚ ስትቀጥልሽ ለምን ትሄጃለሽ? ምን ትፈልጊያለሽ? ከእሷ ከሷ ሶሲ ስደውል ስልኳን ለምን ታነሻለሽ? ሀይሚ ማለት ነው። በቃ አታስፈልግም ከህይወታችሁ እንድትወጣ ማድረግ ነው ያለብሽ። ከብሩክ ጋር መግባባት ምቺ ከሆነ አሁን በቅርቡ መግባባት ካልቻልሽ ደግሞ ጊዜ መውሰድ፣ በቃ ጊዜ ሁሉም ነገር ይፈታዋል። ጊዜ የማይፈታው ነገር የለም። ግን በልህ በልህ የሚሆን ነገር የለም። ሁለታችሁም እልህ ውስጥ እየተገባባችሁ ነው። ዛሬማ ሶስታችሁም ሶስታችሁም ነው እልህ የገባችሁት። እንደዚህ ደግሞ እንደዚህ አይነት ሚዲያው ላይ ሚዲያው ላይ እየተሰደበች ነው እንደዛ። ሶሲ ደግሞ እንደዚህ ሀይሚ ስጨምርላት እንዴ ምንም ቢሆን ምንም ስሜታዊ ትሆናለች። ስለዚህ ያልሆነ ነገር መፈጠሩ አይቀርም። እዚህ ጋር ካሜራውን አጥፋው ምናምን። አሁን በዛን ሰዓት ቢደባደቡ ምንም እኩል ነው እድሜያቸው። ወይ ሶሴ ትጥላለች፣ ወይ ሀይሜ ትጥላለች። እዚህ ጋር ተጎጂው ማን ነው? መሳቂያ መሆን። ስለዚህ ሁሉ ራስን ማስከበር እያለ ለምንድን ነው ይሄ ሰጥ አገባ፣ ምን አስፈልገ? በቃ ነገሩ የተፈጠረው ፕራንክ ነው ፕራንክ ነው አለቀ። ሌላ ሕይወት ውስጥ እንዲህ ዝብዝክ ያለ የወረደ ቪዲዮ ለምን ትሰራላችሁ? እንደዚህ ያልሽኝ እንደዚህ ሆነ፣ እንዲህ ያልሽ እንዲህ ያልሽ ክብር ያወርዳል። ጭራሽ በፍጹም የማይሆን ነገር ነው እንደዚህ አይነት ነገር ማለት ነው እና እንደኔ እንደኔ ሁለታችሁ ተለያዩ፣ አታስፈልጉም። ምክንያቱም መገናኘት አይጠበቅባችሁም፣ እንደኔ ማለት ነው። በቃ ማታምኝባት ከሆነ አንቺ ሃይሚ ማታምኝባት ከሆነ በቃ ምን ታደረግልሻለች? አታውቂያትም አይደለ? እምታውቂያት በብሩክ ነው። አንቺም ብሩክ ጋ ያለውን ነገር ማጣራት ከፈለሽ እውነት ነው ስታቂው፣ የዛኔ ቅርታውን ትቀበያለሽ፣ እውነታውን መቀበል። አሁን ህሌናሽ እምቢ ካለሽ ከብሩክ ጋር በቃ አለመገናኘት ጊዜ ውሰጂ፣ በቃ ጊዜ ጥሩ ነው፣ ጊዜ የማይፈታው ነገር የለም። እኔ እንደዛ ነው የምመርጠው። ቤተሰቦች እናንተ ደግሞ የራሳችሁን አመለካከት ጻፉ፣ መሳደብ የሚፈልጋችሁ ተሳደቡ፣ እድሉ የእናንተ ነው። ምንም ችግር የለብኝም። እኔ ግን ዛሬ ቪዲዮ አልሰራም ብዬ ነበረ በጣም ስላስጠላይ ማለት ነው። ምክንያቱም በጣም የሚያስጠላ ቪዲዮ ነው ከመጨ ከመጀመሪያው እስከ መጨረሻው ድረስ ይደብራል። በጣም ነው የሚያስጠላው እና በቃ ይሁን እንጃ፣ ለማውራት ራሱ ይደብራል። አልሰራም ብዬ ነበር ግን ለምን በቃ የተሰማኝን ስሜት እዚህ ጋር ወጥቼ መናገር አለብኝ ብዬ ነው የመጣሁት። እንደውም ሞሽቷል። አሁን እስካሁን ድረስ እኔ ለቅ ነበር ቪዲዮ አሁን ሞሽቷል። በቃ ሳስበው መተኛ ሀጃ አልኩም። በቃ ልተንፍስ እንደዛ ብዬ አስቤ ነው የመጣሁት እና እንደኔ እንደኔ ሶሲና ሀይሚ አትገናኙ ተለያዩ እኔ እንደዛ ነው የማስበው። ቤተሰብ ደግሞ የራሳቸውን አመለካከት ጻፉ እና አንደኛ ዳኒም ኒም እዛ እንዴት ብሩቅ ከሄደሽ እንዴት እንዴት ስትሰሪ አለሽ ለምን አልነገርሽኝም ብሏል። ዳኒ ደግሞ ከዚህ በፊት ከሌላ ሴት ጋር ፕራንክ አርጓታል ሶሲን እና እሷ እንደውም እንደዚህ ክርር አላረገችውም ቀለል አርጋ ነው ያየችው። ሶ ሀይሚም እንደዛ ትሆናለች ብላ ነበር የገመተችው። ግን ነገሩ ሁሉ እንዳሰበችው አልሆነም። ሶሲ በነገራችን ላይ እየተናደደች ትስቃለች። እየተናደደች ስቃለች። በጣም ሆት ነው የሆነችው ዛሬ። ሀይሚም የሆነ ሰዓት ላይ በጣም ሆት ሆናለች። ካሜራውን አጥፋው ያለች ጊዜ ልትደባደብ ነበር። ብትደባደብ ምንም ወይ ሀይሚ ትወድቃለች፣ ወይ ሶስት ትወድቃለች። ሀይል የእግዚአብሔር ስለሆነ ማለት ነው። ሌላው ሲቀጥል ሀይሚን ከሶስ ጋር ስላወዳደርሻት ጠላዎሽ የሚል ኮመንት ደርሶኛል እና እኔ ማንንም ከማንም ጋር አላወዳድርም የእግዚአብሔር ፍጡር ሰው የሆነ ሁሉ ለኔ አንድ አይነት ነው። ሃይሜንም ማቃት በቪዲዮ ነው። ሶሲንም ማቃት በቪዲዮ ነው። ቦታቸው ይለያይ ይሆናል። ሃይሜንም ሃይሜን ስለ ሃይሜ የምናገርበት ቦታ ይለያል ይለያል ስለ ሶሲ ማወራበት ቦታ ይለያል። ሁለቱም ለእኔ የሚዲያ ሰዎች ናቸው፣ እህቶች ናቸው። ሁለቱም ለእኔ ምንም አዲስ ነገር የለም። እኔ አንዱን ከፍ አንዱን ዝቅ ማድረግበት ምክንያት ምንም ነገር የለኝማ። ምን ምን ማለት ሶሲ ለእኔ ምን አረገች? ሀይሚ ለእኔ ምን አረገች? ምንም ያለውን ነገር ግን በመካከላቸው እንዳንድ ኦዲየንስ መናገር ያለብኝ ነገር እናገራለሁ። እኔ አትገናኙ ተለያዩ ነው የእኔ ሀሳብ። ሶሲና ሀይሚ ምንም አስፈላጊ አይደለም ቪዲዮ ለመስራት ካልሆነ አይዲያ ፈልጋችሁ ካልሆነ በስተቀር ወይም ደግሞ ሀይሚ ፕራንክ አስበሽ ከሆነ ቢቀርብሽ የተሻለ ነው። ምክንያቱም ብሩክ እዚህ ጋር እየማለ ነው። ብሩክ እየማለ ነው ዛሬ አሁን እንዲያውም፣ በቃ አልፈልግም፣ ይቅርታ አልልሽም ብሏት ነበር። እዛ ቦታ ላይ ሂዱና ቪዲዮ ኒዩት ሀይብ እየደነገጠች ነበረ መጀመሪያ ላይ በጣም በቃ በጣም እየተቆጣች ምናምን ነበር። የዛን ሰዓት ፈራች፣ ደንግጣለች። ስለዚህ ይሄ ውሳኔ ከወሰነ በኋላ ያዙኝ ልቀቁኝ፣ ማልቀስ አስፈላጊ ነው ብዬ ያላስብ እኔ እንጃ። ማለት በዚህ በማይረባ ነገር የሆነ ነገር ቢፈጠር በጣም የሚያስጠላው ማርክና ሄሉን ታውቃላችሁ፣ ብዙ ጉዞ ተጉዞ አሁን እንዳልሆነ ሆነው ሁሉም ነገር ተበለሻሽቷል። ም ማን በጣም ኒንጃ የዛሬው ቪዲዮ ብዙ ነገር እንዳስብ ነው ያደረገኝ። በጣም ያስጠላኝ አንደኛ በጣም ብሩኬ የተቀየረብኝ። በቃ ብሩኬ ደግሞ ከወሰነ ወሰነ ነው። አሁን ለሁለተኛ ጊዜ ከወሰነ፣ ኧረ ኒንጃ ምድር ላይ ራሱ የሚቀመጥ አይመስለኝም። እግዚአብሔርን በጣም ፈርቻለሁ። ሶ አንዳንዴ የሆነ ዝም ብሎ ለተራ ነገር የስንት ጊዜ ህይወታችሁን ባታበላሹ በጣም ጥሩ ነው ብዬ አስባለሁ። ሀይሚ ቆም ብለሽ አስቢ። ብሩክም በቃ እነሱ እንዳይገናኙ። ለነገሩ ብሩክ አያውቅም ዛሬ ሲገናኙ፣ ሶሲና የጠራቻቸው ሁለቱንም ብሩኬም ደግሞ ማወቅ ስላለበት ነው የጠራችው ሶሲ። እሱ እንግዲህ እኔ ቪዲዮ ሊሰሩ ነው ብዬ ነው ያሰብኩት። ሪሊ ነው ብዬ አላስብም፣ ግን ሪሊ ከሆነ ሶሲና ሀይሚ ባይገናኙስ ይሄ የኔ ሀሳብ ነው እና ብሩኬና ሀይሚ ደግሞ አሁን ላይ ሁለቱም ሆት ስለሆኑ አይገናኙ ሁለቱም ስሜታቸው ኦቨር ነው። ብሩክ የታጋሽ ነው ግን አሁን በቃ እንትን ብሎበታል ማለት በቃ መታገስ እየቻለ አይደለም። እያየሁት ነበር የዛሬ ቪዲዮ ማለት ነው። በቃ የሆነ በቃ በጣም ስሜት ውስጥ ገብቷል ነው እሱ ሀይሚም ደግሞ እንደዛው። ስለዚህ አንዱ በረድ አንዱ ሰከን ካላለ እንዴት ነው ይሄ ችግር ሊፈታ የሚችለው? ምንም ሊፈታ አይችልም። እምነት የዛሬው ቪዲዮ በጣም ያስጠላል። የምድሬ ነው ብላችሁ እና እኔ ባትገናኙ ብዬ ተስፋ ማለት እመኛለሁ በቃ እስክትረጋጉ ድረስ ከሌላ ከሌላ ሰው ጋር ስሩ አለቀ። ፍጹም ብሩኬም ከፍጹም ጋር ስራ፣ ሀይሜም ከፍጹም ጋር ስሪ። በቃ ሶሲ ደግሞ ያው ከባልሽ ጋር መስራት ትቻለች። በእርግጥ ባሉ አሰናብቷታል። በነገራችን ላይ ዛሬ አልፈልግም ምናምን ብሎ ነው ጓ ብሎ ሱ ራሱ እንትን ያለው እና እኔ ግራ ገባኝ። ኔ ራሱ ሱ ራሱ እንደዚህ ቪዲዮ ሊሰሩ ፈልገው ካልሆነ እንዴት እንደዚህ ያደርጋሉ ብዬ ነው እኔ ያሰብኩት። እኔ በእኔ በእኔ እይታ ነው ግን ቤተሰብ፣ እኔ ግን አልገምትም። ግን ደግሞ ዛሬ የብሩኬ አነጋገር በቃ አትንኪኝ ምናምን ሲል ደነገጥኩኝ። እኔ ፈራሁኝ። እሷ ራሱ ደንግጣለች። እዛ ፓርት ላይ እዩት እስኪ። በጣም ነው የደነገጠችው። እኔ ሜቢ አይሚ ፕራንክ እያደረገች ከሆነ ይሄ ልጅ ሆነ ነገር ከወሰነ በኋላ ድጋሚ ሌላ ስብራት እንዳይሆንባት ለሃይሚ እየፈራሁኝ ነው እና ፕራንክ ከሆነ ቢበቃ ጥሩ ነው ብዬ አስባለሁ። ግን ደግሞ እንደዚህ ውስጣችሁ ጥሩ ነገር ኖሮ ከላይ እያስመሰላችሁ ከሆነ ሶኬ፣ እኛ ደስ ይለናል፣ ስሩ፣ ሄዱበት። እውነቴ ነው ምላችሁ። ግን ሀይሚና ብሩኬ ላይ ዛሬ ያየሁት ነገር በጣም ከባድ ነው። በቃ አንደኛ ዝም በይ ዝም በይ ምናምን፣ በጣም እንትን እያሉ ነው ሁለቱ ማለት ነው። እና አልህ ደግሞ ጥሩ አይደለም። እኔ እንደዛ ብዬ ነው የማስበው። ሶሲም ደግሞ ዛሬ በጣም ነው ይጋለችው። በጣም ጋልጋል ብላለች በቃ እና እንጃ የሚከብድ ቪዲዮ ነው። በነገራችን ላይ ውድ ቤተሰቦች የሌላው ቅድም ሾርት ቪዲዮ ላይ ቅቄ ነበር። እኔ እኮ እኔ የሀይሜንም ፎቶ ሳረግ ትሳድባላችሁ፣ የብሩኬንም ሳረግ ትሳድባላችሁ። ምን ይሆን እንደሆነ እኔ ምንም ምስል አይገባኝም እኮ እኔ ማለት ይሄ ሁሉ ነገር እኔ አሁን ይገባኛል እንደዛ ብሩኬ ጥፋተኛ ሆኖ ለምን ብሩኬን አልተሳደብሽም ነው እኔ ደግሞ እንደዛ አይነት ባህሪ አይደለም። አስፈላጊ አይደለም። ሌላው ነገር እንዲህ አለችኝ እንዲህ አልሽኝ እየተባለ ካስላንቲያ ብዙም አስፈላጊ ነው ብዬ አላስብም። እኔ በእኔ በኩል ሀይሚዬም ቢሆን የራሷ ክብር አላት፣ ሶስዬም የራሷ ክብር አላት፣ ብሩኬም የራሱ ክብር አለው። እዚህ ጋ እያንዳንዱን ከፍ ዝቅ የሚያደርግ ነገር፣ ንግግር መናገር የለም። ይሄ ነገር ያልፋል። የማያልፍ ነገር የለም። ሁሉም ያልፋል። ለሚያልፍ ነገር ዛሬ ላይ ክፉ ነገር እየተነጋገሩ። እንደዚህ እንዲቀጥሉ ማድረግ የለብንም። በቃ የራሳቸውን ነገር የራሳቸውን አይዲያ በየራሳቸው ቤት ይስሩ። ሶሲም ሀይሜም ደግሞ ተለያዩ ብዬ ስል ደግሞ ብሩክና ሀይሜን ነው ብላችሁ ጓንዳ እንዳትሎ፣ እኔ ያልኩስ ሶሲና ሀይሜን ነው። ምክንያቱም እነሱ ካልተለያዩ ሰላም አይመጣም። ገባችሁ? እዚህ ጋ ብሩኬ አሁን ሁለት ፊት ነው እየተሳቀቀ ያለው። አንደኛ የሶሲ ህይወት ተረብሿል፣ ሁለተኛ የሱ ህይወት ተረብሿል። ጋር ያለው ሰጣ ገባ ማለት ነው። ስለዚህ ከሁለት አጉል መጨነቅ በጣም ያስፈራል። ጭንቀቱ የሚገባ ይገባዋል። ስለዚህ ሰላም እንዲኖራቸው ነው እንጂ እኔ ሌላ ነገር ምንም አልፈልግም። ለማንኛውም እግዚአብሔር ሁሉም ነገር ያውቃል። ውድ ቤተሰቦቼ ብቻ እየደበረኝ የሰራሁት ቪዲዮን እራሱ በደንብ አልገለጽኩትም። መልካም አዳር ይሆንላችሁ። እናመሰግናለን። ባይ ባይ ቤተሰቦች